የሳውዲ አረቢያ ባለሀብቶች በኢትዮጵያ የልማት ዘርፎች እንዲሳተፉ ጥሪ ቀረበላቸው ጥሪ የቀረበው የኢትዮ ሳውዲ የጋራ ንግድ ምክር ቤት በሳውዲ አረቢያ ሪያድ ውይይት ባደረገበት በትላንትናው ዕለት ነው በዚህ የመጀመሪያ ነው በተባለለት ውይይት የሁለቱ ሀገራት የመንግስት አመራሮችና የንግድ ማህበረሰብ አባላት ተወካዮች ተገኝተዋል። ስብሰባው የሁለቱን ሀገራት የኢኮኖሚ ትብብር ለማጠናከር እንደሚያስችልና በንግድና የኢንቨስትመንት ዘርፍ በተለይም በማኑፋክቸሪንግ ኢንዱስትሪ፣ በግብርና፣ በማዕደን እንዲሁም በቱሪዝምና ኮንስትራክሽን ዘርፎች አብሮ ለመስራት ተስማምተዋል። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሀኪም ሙሉ የኢትዮጵያን የኢንቨስትመንት አመቺነት ለሳውዲ አረቢያውያን አስረድተዋል። ኢትዮጵያና ሳውዲ አረቢያ ረጅም ዓመታትን የተሻገረ ታሪካዊ ስር ያላቸው ከመሆኑም በላይ ቀጠናዊ ግንኙነታቸውም ወሳኝ ነው ተብሏል። ሁለቱ ሀገራት ግን በተለይም ባለፉት ሰባ ዓመታት በዘመናዊ መልኩ የጠነከረ የመንግሥት ለመንግስት እንዲሁም የሕዝብ ለሕዝብ የሆነ ግንኙነት ውስጥ ናቸው። የንግዱ ማህበረሰብ አባላት ከሳውዲ አድሚዎች ጋር በአስቻይ ልማት ዘርፎች ላይ በተናጠል መወያየታቸውም እንዲሁ ታውቋል። ሳውዲ አረቢያ በመካከለኛው ምስራቅ ግዙፍ ኢኮኖሚ የምታንቀሳቀስ ሲሆን ከኢትዮጵያ ጋር የሚኖራት የሁለትዮሽ የንግድ ግንኙነት ለኢትዮጵያ ኢኮኖሚ ወሳኝ እንደሆነ በተደጋጋሚ የሚገለጽ ነው። ሁለቱ ሀገራት የብሪክስ አባል ሀገራት መሆናቸውም ምጣኔ ሀብታዊ እድገታቸውን ወደ ሌላ ምዕራፍ እንዲያሸጋግሩ እድል የሚሰጣቸው እንደሆነም አመላካቾች አሉ። ሆኖም ግን እስካለፈው የፈረንጆቹ ዓመት ሁለቱ ሀገራት የነበራቸው የንግድ ልውውጥ 346 ሚሊዮን የአሜሪካን ዶላር እንደማይበልጥ የአረብ ኒውስ መረጃ ያሳያል። ሳዑዲ አረቢያ ኢትዮጵያ ምርቶቿን ከምትልክባቸው ሀገራት አሜሪካ፣ ቻይና፣ የተባበሩት አረብ ኤሚራቶችን በመከተል አራተኛ ደረጃ ላይ የምትገኝም ናት። በዚህም ቡና ቀዳሚውን ድርሻ ሲይዝ፣ የስጋ ምርት በሁለተኛ ደረጃ ላይ ይገኛል። ሳዑዲ በተለይም በኃይልና በማዕድን ዘርፍ የጎለበተ ምርት ያላት በመሆኑ በተመሳሳይ ዘርፍ የኢትዮጵያን የኃይል ዘርፍ ታነቃቃለች ሲባል ከዓመት በፊት መነገሩ የሚዘነጋ አይደለም። ከዚህም በተጨማሪ ሳውዲ አረቢያ ለኢትዮጵያ ውጭ ምንዛሬ ምንጭ ቁልፍ ከሆኑ ሀገራት ትጠቀሳለች። የኢትዮጵያ መንግስት ባለፈው የፈረንጆቹ ዓመት ያደረገው የኢኮኖሚ ማሻሻያና ነፃ ንግድ የሳውዲ ባለሀብቶች በኢትዮጵያ በሰፊው እንዲሰማሩ ያደርጋቸዋል የሚሉ መረጃዎችም አሉ። ሳውዲ አረቢያ በ2030 አፍሪካን የኢኮኖሚ ዘርፍ ዋና መዳረሻ ለማድረግ እየሰራች መሆኑንና ኢትዮጵያን ስትራቴጂካዊ የኢንቨስትመንት አጋር በማድረግ ልዩ ትኩረት እንደምትሰጥ የሳውዲው ንግድ ምክር ቤት ፕሬዝዳንት ሐሰን ቢን ሙጂብ አልኋዚ ተናግረዋል። የኢትዮጵያና የሳውዲ አረቢያ ንግድ ምክር ቤት በሁለቱ ሀገራት መካከል የተሻለ የቢዝነስ ግንኙነት እንዲፈጠር ከስምምነትም ደርሷል። የንግድ ምክር ቤቱ ባለፈው በፈረንጆቹ 2024 የተቋቋመ ሲሆን እስከ 2028 ድረስ የሚቆይ እንደሆነ መረጃዎች ያሳያሉ።